መጣችሁልኝ እንደ የኔ ውዶች፣ እኔ እንኳን በጣም ቢዚ ሆኜ ነው። ውይሽ ረ እናንተ ለእናንተ የሚጨነቅ እንዴት እንደሚጨነቅ እኔ ለራሴ ራሱ ተጨንቄ አላቅም፣ ለህይወቴ ማለት ነው። እንደዛ ለብሩክ እንደሚጨነቅ ማለት ነው። ቅድም ትንሽ ቢዚ ሆኜ ውዶች ማለት ስላችሁ እንትን ስሜታዊ ሆኜ ቲክታክ ላይ ስናገር የነበረው አያያችሁ፣ ሰዎች ደግሞ በጣም ይቅርታ፣ ስሜታዊ ሆኜ ነው። ያን ነገር ደግሞ በኋላ ቪዲዮ ሊሰራ ይችላሉ ምናልባት ብዬ ነው ና ሰ በጣም ስሜት አወኝ ነው እንደዚህ አይነት ነገር ለማድረግ ማለት የተገደድኩት ማለት ነው እና እና ይቅርታ ደሞ ቡራና ሄሚ ይመጣዋል። በጣም ምርጥ ቢዶ ይዞ ነው የመጡት። ምንድን ነው ሄሚዬ ለባሏ የእጅ ሰዓት የወርቅ ሰዓት ለባሏ ሰታለች ስጦታ ማለት ነውና የኔ ልባም ሴት አስተዋይ አሪቆ ሀሳቢ የትንሽ ትልቅ የኔ ትንጥዬ ሄሚ ይሄ እኮ ናት ወይ እኔ የኔ ውድ፣ ምን አባቴ ዳርግልሽ። ሰው ውዶች፣ ደግሞ በጣም ደስ ብሎኛል። አሁንስ ነግራችሁ በጣም ነው ደስ ያለኝ። ይምረኑና እና እንኳን ደስ አላችሁ። ያው የነሱ ደስ ለሚያስደስታችሁ ብዙ ናቸው፣ ሁለቱም ሲደሰት እና ደግሞ ማለት ነው። ትላንትና ቲክቶክ ላይ የተለቀቀ ቪዲዮ ላይ ውዶች፣ አንዳንድ ሰዎች ግን በጣም ስማርት ናቸው። እግዚአብሔርን ቅድም ሄሚ እንዳለችው ይምረኑ መላችሁት

ከምንወዱት ሰውም ትንትዬ የሚያስፈራ ነገር አለ። ምሬ ነው የምላችሁት። እና ፈርታ ሊሆን ይችላል እንደዚህ ያለችው። ደግሞ አንዳንድ ሰዎች ከቤት አባረራችሁ ምናምን ልትሉ ትችላላችሁ። ምድረቅ ዘናሞች ያላችሁ ቆሞ ቀሮች ማለት ነው። ጭንቅላት ወደ ኋላ የዞረ ሰዎች ስላላችሁ ለእናንተ ልንገራችሁ ብዬ ነው። እሷ ሴት ነች እንደናንተ ክብረቤት ጭርቃ ሴት ስላልሆነች ትንሽ ትፈራለች እና እሱ ምንም አያረግም እሱም ምንም አያደርግም ነገር ግን ሴት ስለሆነች ትጨነቃለች ማለት ነው። እና ውዶች ዛሬ የሚታነቀው ሰው ብዙ ነው። በነገራችን ላይ የሰርግ ቀን ራሱ ቀጠሮ እየተያዘ ነው። ውሉ ከንቺ ልጅ መውለድ ይፈልጋለሁ ብሎ ተናግረዋል። ገባቸው ሄደ። ስለዚህ የሚኖርበት ከተማ ራሱ እየመረጠ ነው። አሁን ላይ እናንተ ምን ይውጣችኋል? አሁን ወይን በላቸው፣ ወይኔ በላቸው። በቃ እንግዲህ መቃጠላችሁ ነው ዘንድሮ። ምን ማድረግ ይቻላል?

ቅድም ደግሞ በጣም ስሜታዊ ሆኜ የነበረ ውዶች፣ እግዚአብሔር ሴት ልጅን ደግሞ እንደዚህ ዜና ነገር ሲደረግ በጣም ያናዳቸዋል ብዬ አስባለሁ። ትናንት ልጅ ነው እንደዚህ ዜና ነገር ያደረግኩት እና ሶ ምንድን ነው እና ዛሬ ያው ህን እንጃ፣ ደግሞ ቪዲዮም ቶሎ ብዬ አልሰራሁም ስሜታዊ ሆኜ ነበር ሁነት ነገራቸው እግዚአብሔር እና ሁላ በጣም ማለቅሼ ነበር እና ቲክታክ ላይ ገስት ላይ ነበርኩ ስድስት ሰዓት እና ስድስት ሰዓት አካባቢ ላይ ስድስት ሰዓት ተኩል እና ሶ ምንም አይደለም። ሶኬ ቡሩክንም ደግሞ ይቅርታ ጠይቀዋለሁ። አሁንም የሚጠይቃለሁ። ቡረው ይቅርታ አሁንም ማለት ቪዲዮ ልሰራ ይችላሉ። ሰላም ሰላም ውድና የተከበራችሁ ውድ ቻናል የቤተሰብ እንዴት ናቸው? ደህና ናቸው ወይ? ባላችሁ በቶታ ሰላማችሁ ብዛ ውዶች። የዛሬ ቅመማ ና ቡራው መጥተዋል ትላላችሁ። የመጣውም ደግሞ ምርጥ ስጦታ ለባሉዋል። ወርቅ ሰዓት ሰጥታለች። ይታችን ቆንጂታችን ልበቀና አስተዋ ያሪ ሀሳብ ትንሽ ትልቅ የሚዳ መሪ የሁሉም ድምቀት የሆነች ሃይማኖት ታደሳ ለቡራ ምንድነው ሰዓት ነው የሰጠችው። የምርጥ ሰዓት ማለት ነው። ደስ ብሎኛል። እንደዛ ተከባበሩ ፍቅር እና ቡራ አሁን ምን አለ መሰለሽ፣ የሚዬ እኔ ፍቅር እንዴት ሰጪ ነው ፈልገው የሚፈልገው ብሏል። እና ፍቅር በደንብ ስጪው ለዚህ ልጅ ማለት ነው። ፍቅር መሰጠት አለበት። እና እሱ ያሳቀኝ ፓርት ሊን ገራችሁ እየተኛ እንዲሆን ማለት ነው። እና እኔ ፍቅር እንዴት ሰጭ ነው የሚፈልገው ሲል ሄምዬ እንዴት እንደሆነች አይታችሁታል። እና ምንሽ ብሮ ጋይ ብሮክ አንተ ግን በጣም ብኮ ነው የምታሰቀኝ። ለማንኛውም በጣም ነው ያሳቃችሁን በጣም ደስ ብሎኛል። እንኳን ደስ አላችሁ። እንደዛ ተከባበሩ፣ ክርስቶስን ማላችሁ ላይ ክብር ይኖራችሁ፣ እንደዛ ፍቅር በፍቅር ኖሩልን እና ደግሞ እኛ እዚህ ጋር ደግሞ ለእናንተ እንደምናስብ ለራሳችሁ አስቤ አላውቅም። የምር ነው እኔ ለእናንተ እንደማስብ ለራሴ አንድም ቀን አስቤ አላውቅም። ክርስቶስን እንዴት እንደሚጨናነቅ ማታ ስለቀሩ ውዶች፣ በቃ ሰማይና ሰማይና ምድር ነው በቃ የጨለማብኝ ለምንድን አላውቅም የምረነ ምላሽት ጉድ እንካን ነው ዘንድሮ ለማናኛውም ውዶቼ ውዳችኋለሁ። ቪዲዮን ላይክ፣ ሼር አርጉ ቤቴን ሰብስክራይ አርጉ እና ሁላችሁን የሚያስቀየምኩ ሰዎች ካላችሁም ይቅርታ አምሶሪ ሶሪ ሀፒ ማይ ፋሚሊያንስ። እና ብዙ ማውራት አንችልም። እንግዲህ ሰኛ ትንሽ ነው ማውራት ምንችለው እና ሶ መልካም መልካም ምሽት ይሁንላችሁ። ወዳችኋለሁ። ባይ